እሽተደስት አድማጮች እንዴት ናችሁ? በያላችሁበት መልካም ቆይታ። ከስዩም ጋር ፕሮግራም ስለምታዳምጡ እጅግ አርጌ አመሰግናለሁ። ሰው አዲስ ለገባችሁም ለነባሮችም እንደዚሁ እጅግ አርጌ እያመሰገንኩ ሰብስክራይብ ቢታደርጉ ደግሞ ወኪሌ እንደዚሁ ቤስት ቪዲዮዎችን እየሰራሁላችሁ ኦዲዮ በኦዲዮ መልክ ለእናንተ አቅርብ አለ ዊኬንድ ማለት ነው። የፕሮግራሚንግ ዓላማ የሰው ልጅ አእምሮ ከአይታዊ ኢነርጂ ወደ አውንታዊ ኃይል ለመቀየር ዓላማ ያደረገ ሲሆን ምክንያቱም የሰው አእምሮ ጥቁር ነጭ ጥቁር አሜን ጥቁር ነጭ ጠንካራና ሰነፍ የሚል የለውም። ኦኬ ፍጹም ሰዎች የጥበብ ተፈጥሮ ናቸው። ነገር ግን የማይታየውን ዓለም እና የሚታየውን ዓለም መረዳት እስኪችሉ ድረስ በጊዜ ይታመማሉ። በዓለም ላይ ያሉ ሰዎች ዳኝነት የሌላቸው በጣም ቆንጂዎች ናቸው። ከሰው አእምሮ ጀርባ ደግሞ እንደውሃ ንጹህ ናቸው ማለት ነው። ይህን መሰረት ያደረገ አላማ የያዘ ዩቱብ ቻናል ነው። ስሜት ስዩም ይባላል። ወደ ዛሬው ፕሮግራም ስገባ ታይትሌ እንዳስቀመጥኩት መስጠትና መቀበልን መሰረት ያደረገ ጥቅምና ጉዳቱና ሁለንታ ሐሳባቸውን አስቀምጥላቸዋለሁ መረዳት ትችላላችሁ። መስጠት የዚህ ዓለም ምርጡ የብልጽግና ቁልፍ ነው ብላችሁ ምንም ምን ይሰማቸዋል? በጣም ሀብታም ብዙ የሆኑበትም ምስጥር ስታነቡ መጽሐፋትን ማለት ነው አብዝቶ የሚሰጡ ናቸው ምስጢሩ እነሱ በሰጡት ቁጥር ዓለም ትከፈትና አብዝታ ለእነሱ ትሰጣለች። በዓለማችን ለሀብታም ግለሰቦች፣ እጅግ ስኬታማ የሆኑ ሰዎች ታማኝ አስራት ሰጪና ወይም ለጋሾች ናቸው። ስለዚህ ሁሉ ስለዚህ ሁሌ የማይቋረጥ መትረፍረፍን ውስጡ ውስጣቸው ውስጥ የሚገነቡት በዚህ ምክንያት ነው። ይህም በማድረጋቸው የእግዚአብሔርን ዩኒቨርሳል ሀይል ማንቀሳቀስ እና ወደ ራሳቸው እንዲመጣ የሚያደርጉትም በዚሁ ምስጢር አማካኝነት ነው። ሶ ከነገሮች ሁሉ ያለው ምስጢር የስበት ህግ ነው። ይህ ህግ ፍጹም ፍጹም ነው። እውነቱና ውሸት አያውቅም። ቋንቋው አንድ ነው። ስለዚህ መስጠት ራስን ለመርዳት የሚደረግ ሀይል ነው እንጂ ለሌላ ሰውን ወይም ሌላ ሰው ግለሰብን ለመርዳት አይደለም። አብዝቶ የሚጠቅመን እራሳችን ነው። እንዲሁም እንዲሁም በሌለህ ጊዜ ስትሰጥ አለኝ የሚለውን ስሜት ስለምትፈጥር በራሲ ላይ ቤተሰጣ ራሱ አብዝቶ የስበት ህግ ያመጥልሃል። ሰው መስጠት ማለት ቁሳዊ ነገሮችን ብቻ አይደለም። ወይም አስባችሁ ከሆነ ተሳስታችኋል። አንቲ ወይ አንተ የግል ህልውና የለህም። ትልቁ ህልውና ስር ነህ። እና የትልቁ ህልውና ህብርድ ውስጥ ደግሞ የምትኖረው በትንሿ ህልና ማለት ነው። ሰውዬ የምንሰጠው ጤናማ ሀሳብም ለዩኒቨርስቲ ትረጭ እሱ ራሱ መስጠት ነው። ኦኬ ራሴን ላይ እንደፍጹም እንድፈጸም ራሴ ላይ እንድፈጸም የማትፈልገውን ነገር ሌላ ሰው ላይ አታደርግ። የሰው ልጅ ቀጥተኛ የአንተ ቤተሰብ ላይሆን ይችላል ነገር ግን ቤተሰቦች ናቸው። አንድ መጽሐፍ የህይወት መምሪያ የሚል መጽሐፍ ትዝለኛ ምን እንዳለ ራሴን ለመርዳት ካሰብክ የተጎዱ የሚመስሉትን ሰዎች ቀረብ ብለህ አናግራቸው፣ አናግራቸውና ህይወታቸው ችግር አክምላቸው፣ ያለምንም ክፍያ። እሱ ማለት ራስን እንደረዳህ እርግጠኛ ሁን ሆነ ቁጥር ይላል አንተ መልካም ባደረግከው እና መልካም ባሰብከው ቁጥር የስበት ሕግ እነዛን መልካም ሀሳቦች የአንተ ማህበር ይሆናሉ። የመልካም አስተሳሰብ ባህሪዎች ይሳባሉ። የሰው ልጅ ደግሞ የአስታሰብን የሚያስበውና የአስታሰብ ሕግ ስለሆነ የሚያስበውንም ስለሆነ አንተ ማለት ከህልውና ወደ ህልውና አልባ እስካልተቀየርክ ድረስ አሁን የምታስበውን ኦኬ ኦልሞስት ኦልሬዲ በህይወት እስካለ ድረስ የምታስበውን ስትሞት ብቻ ነው ማሰብ የምታቆመው፣ ነው ስለዚህ በህይወት እያለ ማሰብን ማቆም አትችልም። ማለት መስጠትን በተመለከተ ጥቅሙና ፖዚቲቭ እይታው ይህን ይመስላል። ስለ መቀበል ደግሞ ስናስብ እውነት ለመገንዘብ ከሞከራችሁ መቀበል በጥልቀት በረጅም ጊዜ የማይድን በሽታ ተሰንቅሮ ሰውነቴ ውስጥ ይቀራል ብያምናለሁ። እንደገና ካልተወለድክ በስተቀር የመቀበል ችግር አትረዳም። የሰው ልጅ በእርግጥ መስጠትና መቀበል ሊኖርበት ይችላል። ነገር ግን መቀበል አስፈላጊ መሆኑን መረዳትም እንደዚያው አለብን። አብሮ ለመኖር ማለት ነው የሚትቀበለ ፍቅራቸውንም እንደ ለመርዳት መግለጫ የሚሆንላቸው ነገር ለሆነ ሰው ሊሰጡ ይችላሉ የሚፈልጉት ነገር። ነገር ግን ካልተቀበብ ደግሞ ቅሬታን ሊፈጥር ይችላል እና አንተ ወይም አንቺ ስትቀበል ሰጪውን እንደምትወድና እንደምታመሰግነው ወስደን ተቀብለን አመስግነው ስትቀበል አንተ ወይም አብዝተህ እንደሰጠኸው ቁጥር ምክንያቱም የምስጋና ፍሪኬንሲው በጣም ሀይ ነው። ስሜት የሚፈጥረው በጣም ከፍተኛ ስሜት መፍጠር ስላለበት ስላለ ወደ ራሲ ደግሞ የምትፈልገው ነገሮችን ፖዚቲቭ ነገሮች እንዲመጡ ያደርጋልና አመስገና ተቀበል ይላል። በዚህ ዓለም ምስጢሩ ልንገራችሁ ለአዊንተ አስተሳሰብና ስሜት ምላሽ ትሰጣለች፣ ትገዛለች። የብልጽግና ዋናው መንገድ ደግሞ አዊንተ አስተሳሰብ እራሳችሁ ላይ መትከል ነው ከዚያ ከዚያ ውጭ ወይም የቀኝ ሰው መሆን ትችላለህ። ከዛ ውጭ ሰጪ ወይም የቀኝ ሰው መሆን የሚችልበትን አጋጣሚ አለ። ይህ ማለት ከተበዳሪ ይልቅ ወደ አበዳሪ፣ ከተቀባይ ይልቅ ሰጪ፣ ከአሉታዊነት ይልቅ አዎንታዊ፣ ከጨለማ ይልቅ ብርሃን፣ ከመጥላት ይልቅ መውደድና ማፍቀርን፣ ከግራ ሰው ይልቅ የቀኝ ሰው ትሆናለህ ማለት ነው። በዚህ አጋጣሚ ሰው ነገር ግን በጥቅል የመቀበል ጉዳይ እይታው ምንድን ነው? ለዩኒቨርስ ሎው ፍሪኩንሲ የምረጭ ነው። አወክም አላወክም አንተ ወ አንቺ የመቀበል ሁኔታ ውስጥ ካለ ለመውጣት መቻል አለብህ፣ በፍጥነት ነ ከየትኛውም የሀብታም ዘር ተውልድ መቀበልን በፍጥነት ማቆም አለብህ። የዓለም ምስጢር ከተረዳይ ማለት ነው። ኦኬ ተግባባል። አመሰግናለሁ ስላዳመጣችን። ምንደዚው ሰብስክራይብ ደግሞ ቢታርጉ እንዲህ ይበልጥ ደስ ይለኛል። አመሰግናለሁ ነው።